የቅዱስ ላሊበላ ውቅር አብያተ ክርስቲያናት ደህንነት ለመጠበቅና ለጎብኚዎች ምቹ ለማድረግ እየተሰራ ያለው ዘላቂ ልማት ፕሮጀክት ዘጠና በመቶ መድረሱን የከተማ አስተዳደሩ ባህልና ቱሪዝም ጽህፈት ቤት አስታወቀ። የአማራ ክልል ከፍተኛ የሥራ ኃላፊዎች የልማት ፕሮጀክቱንና ቅርሱ ያለበትን ሁኔታ ጎብኝተዋል። አበሻነለይ የምንገኘው የታተሩ የኢትዮጵያውያን እጆች ዓለምን ባስደነቀ ሁኔታ አሻራቸውን ባሳረፉበት በላሊበላ ውቅር አብያተ ክርስቲያን አጽድ ውስጥ ነው። ከጀርባችን ቤተ ገብርኤል አለ። ይህ የምናይ ቦታ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ እና በፈረንሳይ መንግስት ስምምነት መሰረት እየተሰራ ያለ የዘላቂ የላሊበላ ልማት ፕሮጀክት አካል ነው። እነዚህ ድልድዮች አጠቃላይ እየተሰሩ ያሉ ሥራዎች ምቹ ሁኔታ እንደፈጠሩ የሚያይ ሰው መመስከር ይችላል። ለመሆኑ እዚህ እየተሰራ ያለው በላሊበላ ዘላቂ ልማት ፕሮጀክት ስር ምንድን ነው? የላሊበላ ከተማ አስተዳደር ባህልና ቱሪዝም ኃላፊ የሚሉን ይኖራል። እንግዲህ እዚህ ፕሮጀክቱ ዋና ዓላማ አምስት ቴማቲክ ኤሪያዎች አሉት። ከነዚህ ውስጥ አንዱ በውቅር አብያተ ክርስቲያናቱ ሀያ አራት ቦታዎች ላይ አስቸኳይ የጥገና ስራዎች የሚያስፈልጋቸው ቦታዎች አሉ። ከዛ በኋላ በሁለተኛ ደረጃ ደግሞ እንደምታዩት በቤተ ክርስቲያኑ የተለያዩ አካባቢዎች መልክዓ ምድርን የማስተካከል ያለመ ስራው አለ። በሶስተኛ ደረጃ እንደዚሁም በውቅር አብያተ ክርስቲያናቱ አካባቢ የአርኪኦሎጂ ስራ አለ። ሌላኛው በቤተ ክርስቲያኑ ውስጥ እንደዚሁ የተለያዩ ስዕሎች አሉ። እነሱም ፔይንቲንጎቹን የመጠገን ስራ ያለመ ነው። በአራተኛ ደረጃ ደግሞ በኢትዮጵያ በላሊበላ የቅርስ ሴንተር መፍጠር እና ሌላኛው ለስቴክሆልደር ለምንላቸው አካላት ካፓሲቲ ቢልዲንግ እነዚህን አምስት ቴማቲክ ኤሪያዎች ይዞ እየሰራ ያለ ፕሮጀክት ነው ማለት ነው። የፕሮጀክት የቀሩ ስራዎች እንዳሉ ቢሆንም ኦልሞስት ኦል ዘጠና ፐርሰንት በሚባል ደረጃ የዘላቂ ላሊበላ ፕሮጀክት የተከናወነበት ሁኔታ ነው ያለው። የላሊበላ ውቅር አብያተ ክርስቲያንን እና የዘላቂ ልማት ፕሮጀክቱ ያለበት ሁኔታ አማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የተመራ የልዑካን ቡድን ጎብኝቷል። ዘላቂ ልማት ፕሮጀክቱ መንግስት ለቱሪዝም ልዩ ትኩረት ሰጥቶ እየሰራ መሆኑን ማሳያ ነው ብለዋል ምክትል ርዕሰ መስተዳድሩ። ጥገናው የታሰበበት የለውጥ መንግስት ከመጣ በኋላ ለግብርናውም ለኢንዱስትሪውም፣ ለቱሪዝሙ፣ ለአይሲቲ እና ለማዕድን ልማት ትኩረት ተሰጥቷል በዚህ በለውጡ መንግስት ስለሆነም ከኢኮኖሚያችን ቱሪዝም አንዱ የእይታ ለውጥ የተደረገበት በመሆኑ ከቱሪዝም አኳያ የቱሪዝም መዳረሻ የቱሪዝም ሀብቶቻችንን ለይቶ ማወቅ የመጀመሪያው ነው። ሁለተኛ መዳረሻዎቹን ማልማት ነው። ሶስተኛው ደግሞ ጉዳት የደረሰባቸውን የቱሪዝም ሀብቶቻችንን ለይቶ በመጠገን ለሀገር ውስጥና ለውጭ ቱሪስቶች ክፍት በማድረግ ለሀገራችን ገቢ ማስገኘት በሂደቱ የስራ እድል መፍጠሩን ያካተተ ነው የሚሆነው። የተሰራው የላሊበላ ውቅር አብያተ ክርስቲያን የዘላቂ ልማት ፕሮጀክት ላሊበላን ለቱሪስት ምቹ በማድረግ ዘንድ ፋይዳው የጎላ መሆኑን ምክትል ርዕሰ መስተዳደሩ ገልጸዋል። ላሊበላ የኢትዮጵያ የተባረኩና የኢትዮጵያ እጆች ጥበበኛ መሆናቸውን፣ የኢትዮጵያ አይምሮዎች ጥበብ ማፍለቅ የሚችሉ መሆናቸውን ዛሬ ሳይሆን በ11ኛው በ12ተኛ ክፍለ ዘመን ለዓለም ያሳየንበት ስለሆነ የዛሬው ትውልድ ከትናንት አባቶቻችን እንደዚህ አይነቶቹን ምንዳዎች ወስዶ በላቀ ደረጃ ሊሰራ በሚችል ሁኔታ ማሸጋገር ምንችልበትና እንዲሁ ላሊበላ በቱሪስት ላይ ገቢው በቱሪስት ላይ የተመሰረተ ከተማ ስለሆነ ከቱሪዝም የላቀ ተጠቃሚነት እንዲያገኝ አድርገን ስራውን በተጀመረው አግባብ የክልሉም የዞኑም አስተዳደር ከፌዴራል ጋር ተከላይተን መፈጸም እና ለፍጻሜ የምናመጣ የምናደርስበት ሁኔታ ለመፍጠር ያለመ ጉብኝት ነው ያደረግነው። ጉብኝት ባየነው ነገር በጣም ደስተኞች ነን። ከዘጠና ከመቶ በላይ የተጠናቀቀው ይህ ፕሮጀክት ቀጣይ ምዕራፎች እንዳሉትም ተገልጿል።